በጣም ታዋቂ ከሚባሉት ካርቶን ፊልሞች አንዱ የሆነው ዊኒ ዘ ፑ፣ እርግጠኛ ነኝ ይህንን ፊልም በአብዛኞቻችን አይተነዋል። ለመሆኑ ከዊኒ ዘፖ ጀርባ ያለው እውነተኛና የማይታመን ታሪክ ምንድን ነው? ፊልሙ ላይ እንደሚታየው ከሆነ እዚህ ጫካ ላይ ክርስቶፎር ሁሌም የሚቀመጥበት ድልድይ ያለ በእውነተኛው እዚህ ጫካ ላይም ያ ድልድይ ያለ እንደዚሁም ክርስቶፎር የሚኖርበትና ና ሌሎች ገጸ ባህርያትም የሚኖሩበትን ቤት በፊልሙ ላይ ያሳዩናል በእውነተኛ እዚህ ጫካ ላይ ያለውን ሁኔታ ነው በፊልሙ ላይ የሚያሳዩ ከእለታት አንድ ቀን የክርስቶፎር ወላጅ አባት ወደ ልጁ መኝታ ቤት ይገባል ልጁም ከመጫወቻዎቹ ጋር የሚያደርገውን ድርጊት ባየ ጊዜ ተመሰጠ እናም ክርስቶፎርን ማና ሀገር ይጀምራል። ክርስቶፈርም ለአባቱ ከመጫወቻዎቹ ጋር የሚያሳልፋቸውን አድቬንቸሮችና የተለያዩ ሁኔታዎች ይነግረው ጀመር። በዚህ የመነሻነት የክርስቶፈር ወላጅ አባት ዊኒ ዘ ፑ የተባለውን መጽሐፍ ጽፎ ጨርሶ አሳተመ በ1926 ዓመተ ምህረት በሚገርም ሁኔታ ይህ መጽሐፍ ታትሞ ገበያ ላይ ከቀረበ በኋላ በጣም ተወዳጅ ሆነ። ተወዳጅም ያደረገው እውነተኛ ታሪክ ላይ ተመስርቶ ስለተጻፈ ነው። ስለዚህም ክርስቶፈር ሮበን የተባለው ስም በሁሉም ዘንድ ታዋቂ ሆነ። በመጽሔቶች እንደዚሁም በጋዜጦች ላይ ስለ መጽሐፉና ክርስቶፎር ሮበን ስለተባለው ታዳጊ በስፋት ይጻፍ ጀመር። ነገር ግን ይህ እውቅና ለታዳጊው ክርስቶፎር ሰላም አልሰጠውም ነበረ። እንደዚሁም ከበፊቱ በበለጠ ሁኔታ ለስድብና ለትችት ነበረ ያጋለጠው።